አንዲት እናት በጣም አምራ አለቅሳለች። በጣም አምራ ትጮሃለች። በእግዚአብሔር ፊት ድፍት ብላት አለቅሳለች። ትቻት ዝም ብዬ እንዳልሄድ የካህንነት አንጀት ያልፈቀደልኝም፣ ልጠይቃት ወደድኩኝ። እሷ ግን እንባዋን ለቅሷን ልታቆም አልቻለችም። ማው ረጅም ሰዓት ጠብቄ የእኔ ልጅ እንደ ምን ሆነሽ ነው የምታለቅሺው ብዬ ጠየኳት። ገንዘብ ቸግሯት ነው ኑሮ ተበላሽቶባት ነው እንዳልል የለበሰችው ልብስ መልካም ነው። ያማረ ልብስ ለብሳለች። ከኋላዋ የሚከተሏት አገልጋዮች አሏት። ድህነት አይደለም የሚያስለቅሳት። ምናልባት ታማ ይሆን ምናልባት ዘመድ ሞቶባት ይሆን ብዬ ተጨንቄ የእኔ ልጅ ምንድን ነው የሚያስጨንቅሽ፣ ምንድን ነው የሚያስለቅስሽ ብዬ ጠየቅኳት። ይቺ ሴት በጣም የሚገርም መልስ ነው የመለሰችው። አባቴ እግዚአብሔር አምላክ ትቶኛል። እግዚአብሔር አምላክ በቤቴ ያለ አይመስለኝም። ላለፉት ሶስት ዓመታት እኔ ቤት ውስጥ እኔም ልጆቼም አገልጋዮቼም አንድ ሰው ታማ አያቅም። ሀዘን መጥቶ አያቅም። ችግር መቶ አያቅም። ሶስት ዓመት ሙሉ ሰላም ብቻ ነው። ሶስት ዓመት ሙሉ ተድላ ብቻ ነው። ይሄ የሆነው እግዚአብሔር አምላክ ቢተወኝ ነው። እኔ ከእግዚአብሔር አምላክ ብርቅ ነው እንጂ እግዚአብሔር አምላክ ከኔ ጋር ቢሆን ኖሮ ከእግዚአብሔር ጋር እንዲሆን የማይፈልገው ጠላት ዲያብሎስ እንኳን ይፈትነኝ ነበረ። ሳልፈተን መከራ ችግር ሳላ ይሄን ሁሉ ዓመት የኖርኩት ከእግዚአብሔር ብርቅ ነው። እግዚአብሔር አምላክ ይቅር እንዲለኝ ነው የማለቅሰው ብላ መለሰች። አይገርማችሁ! ቤቴ ሀዘን ጠፋ ብሎ የሚያለቅሰው አለ። ቤቴ ችግር ጠፋ ቤቴ መከራ ጠፋ፣ ምቾት ብቻ ሆነ ብሎ የሚጨነቅ ሰው ይኖራል? እግዚአብሔርና ጥቼው እንዳይሆን ነው እኮ ጭንቀቷ። ለምን መከራ አልመጣም? አይደለም እግዚአብሔርና ጥቼው እንዳይሆን እግዚአብሔር በህይወቴ ስለሌለ እንዳይሆን ፈተና ይጠፋልኝ። ለሰይጣን የተመቸ ኑሮ መኖር ከሆነማ ሴጣን ለምን ይፈትረኛል? የራሱን ፕሮጀክት ለምን ያፈርሳል? እናንተ አባት አምላክ ብላችሁ የምትጠሩት እግዚአብሔር አምላክ የሰው ፊት አይቶ ሳያዳላ ለሚፈርድ አምላክ ነው። እከሌ ካህን ነው እከሌ ዲያቆን ነው፣ ዘማሪ ነው፣ መምህር ነው፣ ሀብታም ነው፣ ድሃ ነው፣ ቀይ ነው፣ ጥቁር ነው አይልም። ፊትን አይቶ ሳያዳላ እንደ ስራ መጠን እያንዳንዱ ያሸክምሃል። ስለዚህ በፍርሃት ኑር አለ። ጠላት ዲያብሎ ሰዎችን ከሚያስትባቸው ትላልቅ መንገዶች አሉ። ጊዜ አለኝ ብሎ ማሰብ ነው። ይደርሳል ብሎ ማሰብ ነው። አመልጣለሁ ብሎ ማሰብ ነው። ቀስ ብዬ ብሎ ማሰብ ነው። የምድር ምቾት ከእግዚአብሔር ጋር ለመሆን ዋስትና አይደለም። በምድር መፈተን በምድር መሰቃየት እግዚአብሔርን ለማጣት ምልክትም አይደለም። ክርስቲያኖች ያጣኑ እኮ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር እኮ ነው ያጣኑ። በድለን የሚፈረድብን አይመስለንም። አጥፍተን የሚፈረድብን አይመስለንም። የምንሞት አይመስለንም። ሞተን ወደ ዘላለማዊ ቅጣት የምንገባ አይመስለንም። እግዚአብሔር ግን ይፈርዳል። እግዚአብሔር ግን ይቀጣል። ጽድቁ፣ ፍርዱ ለዘላለም ጸንቶ የሚኖር ነው። እንፍራ። እግዚአብሔር አምላክ የሚፈራ አምላክ ነው። አይለመድም። መቅደሱን አንልመደው፣ አውደ ምረቱን አንልመደው፣ አንደፋፈረው። እግዚአብሔር አምላክ የሚደፈር አምላክ አይደለም። ሁሌ ማለዳ አዲስ የሆነ አምላክ። ፍሩት። የሚፈራ አምላክ ነው እግዚአብሔር አምላክ። ቅርብ የሆነውን ያክል የሚወደድ የሆነውን ያክል የሚፈራ አምላክ ነው። ምንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ኃይለ ቃሉ። ከላይ ጀምሬ ላንብብላችሁ ወንድሞች ሆይ ይህንን ታውቁ ዘንድ ወዳለው አባቶቻችን ሁሉ ከደመና በታች ነበሩ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴ ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ። ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህ ክፉም ነገር እንደተመኙ ደግሞ እኛ እንዳንመኝ ይህ ምሳሌ ሆነልን። ሕዝብም ሊበሉ ሊጠጡ ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም ሁለት እልፍ ከሦስት ሺ እንደወደቁ አንሴስም። ከነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከነርሱም አንዳንዶቹ እንዳንጎረጎሩ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ስለ ቃሉ ምን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ አስቀድሞ ህዝበ እስራኤል በእግዚአብሔር አምላክ በጸናች ክንድ ከግብፅ ምድር ወጥተው በበረሃ መጓዛቸውን እግዚአብሔር አምላክ ቀኑን በደመና እየጋረደ ሌሊቱን በብርሃን ፋና እየመራ ሰማያዊ መናን እየመገበ ከአለት ውሃን እያፈለቀ እንዳኖራቸው እንዳመጣቸው እግዚአብሔር እንዳከበራቸው ከፍ ከፍ እንዳደረጋቸው ከነገረን በኋላ እግዚአብሔር ግን ከነሱ ከሚበዙት ደስ አልተሰኘባቸውም። ማለት እነዛ ሁሉ ህዝብ እግዚአብሔርንም ሁሉ ያደረገላቸው ሰዎች እግዚአብሔርን ደስ አላሰኙትም። እግዚአብሔር በእነሱ ደስ አልተሰኘም። ምክንያቱም በበረሃ ወድቀዋልና ይላል። ኦሪት ዘጸአትን ስናነብ ከግብጽ ምድር የወጡ ሽማግሌዎቹ፣ ህፃናቱ፣ ከ18 ከ21 ዓመት በታች ያሉት ህፃናት፣ ሴቶቹ፣ ሌዋውያኑ፣ ካህናቱ ሳይቆጠሩ ጦረኞቹ ብቻ ጦር ይዘው መዋጋት የሚችሉት ብርቱ ወንዶች ብቻ 600 ሺህ ሰዎች ነበሩ። አጠቃላይ ሴቶቹ፣ ካህናቱ ምናምን ሲቆጠሩ ወደ ሁለት ሚሊዮን የሚጠጋ ህዝብ ነው ከግብጽ ምድር የወጣው። እድሜያቸው ከሀያ አንድ አመት በላይ ከሆኑ ሰዎች መካከል ግን ከግብጽ ምድር ወጥተው ከአርባ 40 አመት በኋላ ከነአን የገቡት እያሱና ካሌብ ብቻ ናቸው። ያ ሁሉ ህዝብ አልቆ ማለት ነው። ከነአንን የወረሱት እያሱና ካሌብ እንዲሁም በበረሃ ላይ የተወለዱ አሊያም ደግሞ ከግብጽ ሲወጡ እድሜያቸው ከሀያ አንድ ዓመት በታች የነበሩ ህጻናት ብቻ ናቸው። የቀረው ህዝብ እንዳለ በበረሃ አለቀ፣ ወደቀ። እግዚአብሔር ላይ አንጎራጉሮ፣ እግዚአብሔር ላይ አጉረም፣ ደግሞ እግዚአብሔር ላይ አምፆ፣ በድሎ ጠፋ፣ ሞተ፣ አለቀ። እግዚአብሔር ከፍ ቢያደርጋቸውም እነሱ ግን ከፍ አላሉም። እግዚአብሔር ቢያከብራቸውም እነሱ አልከበሩም። እግዚአብሔር ቢያኖራቸውም እነሱ በእግዚአብሔር ሐሳብ ለመኖር ፈቃደኞች አልነበሩ። ስለዚህ እግዚአብሔር አምላክ አጠፋ አጠፋቸው ይለንና ይሄ ታሪክ የተጻፈልን ግን ለኛ ምሳሌ እንዲሆንን ነው። እነሱ ልጠፉ እንዳንጠፋ ከነሱ ሕይወት እንድንማር ነው ይለናል ቅዱስ ጳውሎስ። እግዚአብሔር ጤና ቢሰጠን፣ እግዚአብሔር ሰላም ቢሰጠን፣ እግዚአብሔር ሀብት ቢሰጠን፣ እግዚአብሔር ትዳር ልጅ ቢሰጠን በጎ የሆነውን መልካም የሆነውን ነገር ሁሉ ቢያደርግልን በራሳችን ያደረግን በራሳችን ያመጣነው መስሎን የቆምን መስሎን እንዳንጠፋ። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ። በራሱ የቆመ የለም። ሁሉም ሰው የቆመ በእግዚአብሔር ትከሻ ላይ ነው። እየሰማችሁ ነው ክርስቲያኖች። ማንም በራሱ የቆመ የለም። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቃለን። ማንም ሰው የዳነ ቢመስለው እንዳይሞት ይጠንቀቅ። ማንም ሰው የኖረ ቢመስለው እንዳይሞት ይጠንቀቅ። ከእግዚአብሔር ጋር ያለ ቢመስለው እግዚአብሔርን እንዳያጣ ይጠንቀቅ። በጣም አላዋቂዎች ከመሆናችን የተነሳ ጤና ስናገኝ፣ ሰላም ስናገኝ፣ ህይወት ስናገኝ እግዚአብሔር አብሮን ያለ ደግሞ አንዳች ከጎደለብን፣ አንዳች ከቸገረን፣ አንዳች ካጣን፣ የሆነ ነገር ካሳዘነን ደግሞ እግዚአብሔር የራቀን እግዚአብሔር የተወን የሚመስለን ሰዎች አለ። ትንሽ ችግር ሲደርስብን ኃጢያቴ ስለበዛ ነው እግዚአብሔር ትቶኝ ነው እንላለን። እውነት ነው እግዚአብሔር ሊቀጣ ይችላል። እግዚአብሔር አምላክ ስለጥፋታችን ፈተናን ማጥን ሊያመጣ ይችላል። ግን ክርስቲያኖች፣ እኔና እናንተ የምንኖረው እንደ ጽድቃችን መጠን እንደ ቅድስናችን መጠን አይደለም። ቅድስናችን ሲበዛ ንጽህናችን ሲበዛ ሁሉ ነገር ደልቶን የምንኖር፣ ኃጢያታችን ሲበዛ ደግሞ በትንሽ ነገር የምንቀጣ ይመስለን ሰዎች አሉ። ጌታዊ ምን በድዬ ነው ለማለት የምንደፍረው እኮ ለዛ፣ ምን በድዬ ነው ብላችሁ አታውቁ? እግዚአብሔርን ምን በድዬ ነው አይባልም እኮ ብዙ በድለናል። እንደ ኃጢአታችን መጠን እንደ በደላችን መጠን የሚገባን ቅጣት ይሄ ብቻ አይደለም፣ አለማወቃችን ነው። እግዚአብሔር ያደረገልን በጎ ነገር እግዚአብሔር የሰጠን ምሕረት ሁሉ ለመዳን ተስፋ እንዲሆንን እንጂ ድነናል ብለን ተስፋ ቆርጠን እንድንቀመጥ ወይ ደግሞ ጅግራችን አጣጥፈን ወደ ሞት እንድንጓዝ አይደለም። ሐዋርያው ቅዱስ ጴጥሮስ ሲናገር በመጀመሪያ መልእክቱ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ፊትን አይቶ ሳያዳላ በሁሉ በእያንዳንዱ እንደ ስራው መጠን የሚፈርደውን እግዚአብሔርን አባት ብላችሁ ብትጠሩ እንግዲያውስ በእንግድነታችሁ ዘመን በፍርሃት ኑሩ አለ። በምን ኑሩ? በፍርሃት ኑሩ ተባልን። እየፈራችሁ ኑሩ ተባልን። ደስ ብሏችሁ ኑሩ አልተባልን። ምክንያቱም እናንተ አባት አምላክ ብላችሁ የምትጠሩት እግዚአብሔር አምላክ የሰው ፊት አይቶ ሳያዳላ የሚፈርድ አምላክ ነው። እከሌ ካህን ነው አከለዲያቆን ነው ዘማሪ ነው መምህር ነው ሀብታም ነው ድሃ ነው ቀይ ነው ጥቁር ነው አይልም። ፊትን አይቶ ሳያዳላ እንደ ስራ መጠን ለእያንዳንዱ ያሸክምሃል። ስለዚህ በፍርሃት ኑር አለ። እስከ መቼ? በእንግድነታችሁ ዘመን እስክታምኑ እግዚአብሔርን እስክታገኙ በፍርሃት ኑ። ካገኛችሁ ባለ ችግር የለውም አልተባለ። በእንግድነታችሁ ዘመን በፍርሃት ኑሩ ነው የተባለ። ክርስቲያኖች የእንግድነት ዘመን መቼ ነው? የእንግድነት ዘመን ማለት እኮ እድሜ ልክ ማለት ነው። እድሜ ልክ ማለት ነው። እዚች ምድር ላይ ቤት ኖሮት የሚኖር ሰው የለም። ርስት ያለው ሰው የለም። ሁሉም እንግዳ መጻተኛ ነው። ያዕቆብ ትዛይናችሁ ኦሪት ዘፍጥረት ምዕራፍ 47 ላይ ልጁ ዮሴፍ ወደ ግብጽ ምድር ካስጠራው በኋላ ሀብቱን ንብረቱን ልጆቹን ሰብስቦ ከመጣ በኋላ ዮሴፍ ከንጉሱ ከፈሮን ጋር ላስተዋውቅህ ብሎ አባቱን ይዞ ወደ ቤተ መንግስት መጣ ይላል። ንጉሱ እድሜ ስንት ነው ብሎ ጠየቀው። ይህን ጊዜ ሲመልስ አባታችን ምን አለ፣ የእንግድነት ዘመን መቶ ሰላሳ ዓመት ናት። እሷም አጭርና ክፉ ሆነችብኛል። መቶ ሰላሳ ዓመት ሙሉ ኖሮ እድሜ ቤቴ ሀገሬ ለማለት አልደፈርም። መቶ ሰላሳ ዓመቱን የእንግድነት ዘመን ነው ያለው። መቶ ሰላሳ ዓመት ሙሉ ኖሮ የእንግድነት ዘመን እሱም አጭርና ክፉ ሆነልኝ፣ እንደ አባቶቼ እንኳን መልካም አልሆነልኝም ማለት። በሀዘን በለቅሶ ልጁን በማጣት ብዙ መከራ አይተዋል። የሰው እድሜ ልክ ነው የእንግድነት ዘመን ማለት። መዝሙረኛው ዳዊት ትዝ ይላችሁ መዝሙር 39 ላይ እኔ እንደ አባቶቼ እንግዳ ነኝ፣ በምድር ላይ መጻተኛ ነኝ አለ። እሱ ብቻ አይደለም የገዛ አባቶቹን ትላልቆቹን፣ እና አብርሃም እና ይስሐቅ እና ያዕቆብን እንኳን እንግዶች መጻተኞች ናቸው። እውነት ነው። ምድር የእንግድነት ቤታችን ናት። መጻተኞች እንግዶች ሆነን ተሰደን የምንኖርባት ቦታ ናት። ይህ ማለት ምን ማለት ነው? ተድላም ቢሆን መከራም ቢሆን ምቾትም ቢሆን፣ ችግርም ቢሆን፣ ማግኘትም ቢሆን፣ ማጣትም ቢሆን ሁሉም የሚያልፍ ያጭር ጊዜ ነው ማለት ነው። እንግዳ ነና ጥለኑ እንሄዳለን፣ ጥለኑ እንሄዳለን። መከራ በዝቶብን ተጨንቀን፣ ነፍሳችን መሯጥ ወደ እግዚአብሔር እየጮህ ብትኖር እንኳን የምንሻው፣ የምንፈልገው፣ የምናስበው ነገር ባይሳካልን እንኳን ሞተን እንደምንገላገል አምነን ተስፋ እናደርጋለን። ቢያንስ ሞቼ ይገላገላል ወደ እግዚአብሔር በተድላ ብንኖር፣ በምቾት ብንኖር፣ በደስታ ብንኖር በዚህ ምድር ላይ ባያልፍብን ሀብታችን፣ ንብረታችን ባይጠፋ እንኳን ሞተን አተኖ እንሄዳለን። ባዶ እጃችን። ቤታችን አይደለም፣ እንግዶች ነን። የዚህ ምድር ኑሮ የእንግድነት ዘመን እንደሆነ የእንግድነት ኑሮ እንደሆነ የሚያውቅ ሰው ለምን ቅድሚያ መስጠት እንዳለበት ምንን ማስቀደም እንዳለበት ያውቃል። ግራ አይጋባም፣ አይደናገርም። የምድር ኑሮ እንግድነት እንደሆነ ከገባን ከሁሉ በፊት የሚቀድመው እግዚአብሔር እንደሆነ አንዘነጋም። ሀብት ያልፋል ጤና ያልፋል ሰላም ያልፋል እድሜ ያልፋል ውበት ያልፋል ሁሉ ነገር ሲያልፍ ግን የማያልፍ አንድ ነገር አለ እሱም እግዚአብሔር አምላክ እንግዳ እንደሆነ የሚያስብ ሰው ለእግዚአብሔር ቅድሚያ መስጠት እንዳለበት አይዘነጋም በምንም ነገር ውስጥ ሁሉ ቢኖር እግዚአብሔር ከእኔ ጋር አለ ብሎ ስለሚያስብ ማለት ግን ደግሞ የምድር ኑሮ የእንግድነት ኑሮ እንደሆነ የምናውቀው እኛ ብቻ አይደለንም ጠላታችን እንዳይ ብሎ ስሚያቀር ለዛን ሊያሰናክለን ሊያስተናክለን ቁም ነገር ከሆነው ማተር ከሚያደርገው ከእግዚአብሔር ጋር ከሚያገናኘን ነገር ሊያወጣን ሊያሰናክለን ዘወትር የሚተጋው ቁም ነገሩን ከተረዳ ነው። እውነቱ ከገባን እንግዶች፣ መጻተኞች መሆናችንን አስበን እግዚአብሔርን ፍለጋ ከወጣ እንደምናመልጠው ስለሚያቀርብ እንደምናመልጠው ስለሚያቀርብ በመጽሐፈ ኢዮብ ምዕራፍ አንድ ላይ እግዚአብሔር አምላክ ፊት ቅዱሳን መልአክ ተሰበሰቡ፣ ሴጣንን ደግሞ መጣ ቆመና፣ እግዚአብሔር አምላክ ከየት መጣ ብሎ ጠይቀው ምድርን ሁሉ ዞርኳት በርሷም ተመላለስኩ ብሎ መለሰለት ይላል ጠላት ዲያብሎስ ምድርን ሁሉ ይዞራት በእሷም የተመላለሰ ለምን ይመስላችኋል ለጉብኝት ነው አዲስ አገር ለማየት ነው አይደለም እኮ ግዳይ ፍለጋ ነው የሚጥለውን የሚያሰናክለውን ነፍስ ፍለጋ ሌላ ምንም አላማ የለውም ይሄንን መጽሐፍ ቅዱስ ይነግረናል በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አነበሳ ይዞራል የሚውጠውን ፈልጎ የሚገድለውን፣ የሚበላውን፣ የሚያጠፋውን ፈልጎ እንደሚያገሳ አንበሳችን ምድር የሚዞራት ቁም ነገሩ ገብቶ እውነቱ ገብቶ እግዚአብሔርን ፍለጋ እንዳንባትክን እንዳንደክም እንዳን በአለም ኑሮ ድንሮጥ ስንሮጥ ሳናስበው ዘመናችን እንዲያልቅም አላት ዲያብሎስ ሰዎችን ከሚያስትባቸው ትላልቅ መንገዶች አንዱ ጊዜ ያለኝ ብሎ ማሰብ ነው። ይደርሳል ብሎ ማሰብ ነው። አመልጣለሁ ብሎ ማሰብነው ቀስ ብዬ ብሎ ማሰብን። ጊዜ የለንም ክርስቲያኖች። ክርስቲያን ነገ የሚባል ቀን የለውም። ነጋችን በእግዚአብሔር መንግስት ብቻ ነው። የምንኖረው ዛሬ ነው፣ የምንድነው ዛሬ ነው፣ ከጠፋን የምንጠፋው ዛሬ ነው። በፍርሃት ካልኖርን፣ ነገ ጠፋ ይሆን የሚል ስጋት ካልተሰማን፣ ክርስቶስ ዋጋ ከፍሎ የሰጠኝን መዳን በኃጢአቴ እንዳላረክሰው የሚል ሰቀቀን ከሌለብን ነጋችን የጥፋት ነጋችን የሞት ይሆናል። ምንም ያክል በመከራ ውስጥ በፈጥራ ውስጥ ብንኖር ግን እግዚአብሔርን እስካላጣን ድረስ ተስፋ የምናደርገውን እንኳንም ተፈተንኩ እንኳንም መከራ አየው የሚያሰኘውን ዘላለማዊ ተድላ ደግሞ ገንዘብ እናደርጋለን። እግዚአብሔር አምላክ ወደዛ ተድላ እንድንገባ እንዲፈቅድልን ቅዱስ ፈቃዱ ነው። የምድር ምቾት ከእግዚአብሔር ጋር ለመሆን ዋስትና አይደለም። በምድር መፈተን በምድር መሰቃየት እግዚአብሔርን ለማጣት ምልክትም አይደለም። ቅዱሳን አባቶቻችን ሁሉ ደልቷቸው ተመችቷቸው የኖሩ አይደሉም። በብዙ መከራ ውስጥ በብዙ ስቃይ ውስጥ በብዙ ፈተና ውስጥ ነው ያለፉት። አንዳንዱ ክርስቲያን ጸበል ተፈውሶ ጸበል ተጠምቆ ስለተፈወሰ የዳነ የሚመስለው ወደ እግዚአብሔር መንግሥት የገባ የሚመስለው አለ። ስለተፈወሰ ብቻ ህልም ስላየ ተአምር ስለተደረገለት የዳነ የሚመስለው እግዚአብሔርን ያገኘ የሚመስለው እንደዛ አይደለም። በፍርሃት ኑሩ ነው የተባለው። በፍርሃት ኑሩ የቆመ ቢመስለው ማንም ሰው እንዳይወርቅ እንዳይጠፋ ይጠንቀቅ። የትኛውም ህይወታችን እዚህ ምድር ላይ ያለን ተድላ ደስታ እግዚአብሔር ለማግኘት ዋስትና አይደለም። ወደ እግዚአብሔር ለመግባት ብቸኛ ዋስትናችን ንስሐችን ነው። ብቸኛ ዋስትናችን ስጋው ደሙ ነው። በእግዚአብሔር አሳብ በእግዚአብሔር ፈቃድ መመላለስ መቻላችን፣ ርትዕት በሆነች ሃይማኖት መኖራችን ብቻ ነው እንደዛም ሆኖ በኃጢአት በበደል እግዚአብሔር እንዳናስቀይም እየፈራን ማለት ነው። መከራ ከእግዚአብሔር ለመላቅ ምልክት አይደለም እሺ ክርስቲያኖች። መፈተን ንጹህ ለመሆን ለመባረክ የምንቀበለው ሊሆን ይችላል። አንድ የሚደንቀኝ ታሪክ አለ። እዚህ ግብፅ ኮፕቲክ ቤተክርስቲያን ውስጥ የሚያገለግሉ አንድ ትልቅ አባት አሉ። የሚታወቁ ብዙ መጻሕፍትን የጻፉና አንድ ቀን ወደ ቅዱስ ጊዮርጊስ ቤተክርስቲያን ሄጄ አሉ። ከቅዳሴ በኋላ ልወጣ ስል አንዲት እናት በጣም አምርራት አለቅሳለች። በጣም አምራ ትጮሃለች። በእግዚአብሔር ፊት ድፍት ብላት አለቅሳለች። ትቻት ዝም ብዬ እንዳልሄድ የካህንነት አንጀት ያልፈቀደልኝም። ልጠይቃት ወደድኩኝ። እሷ ግን እንባዋን ለቅሷን ልታቆም አልቻለችም አሉ። ረጅም ሰዓት ጠብቄ የእኔ ልጅ እንደ ምን ሆነች ነው የምታለቅሽው ብዬ ጠየኳት። ገንዘብ ቸግሯት ነው ኑሮ ተበላሽቶባት ነው እንዳልል የለበሰችው ልብስ መልካም ነው። የአማረ ልብስ ለብሳለች። ከኋላዋ የሚከተሏት አገልጋዮች አሏት። ድህነት አይደለም የሚያስለቅሳት። ምናልባት ታማ ይሆን ምናልባት ዘመድ ሞቶባት የሆነ ብዬ ተጨንቄ፣ የእኔ ልጅ ምንድን ነው የሚያስጨንቅሽ፣ ምንድን ነው የሚያስለቅስሽ ብዬ ጠየቅኳት። ይቺ ሴት በጣም የሚገርም መልስ ነው የመለሰችው። አባቴ እግዚአብሔር አምላክ ትቶኛል። እግዚአብሔር አምላክ በቤቴ ያለ አይመስለኝም። ላለፉት ሶስት ዓመታት እኔ ቤት ውስጥ እኔም ልጆቼም አገልጋዮቼም አንድ ሰው ታሞ አያውቅም። ሀዘን መቶ አያውቅም። ችግር መቶ አያውቅም። ሶስት ዓመት ሙሉ ሰላም ብቻ ነው። ሶስት ዓመት ሙሉ ተድላ ብቻ ነው። ይሄ የሆነው እግዚአብሔር አምላክ ቢተወኝ ነው። እኔ ከእግዚአብሔር አምላክ ብርቅ ነው እንጂ እግዚአብሔር አምላክ ከኔ ጋር ቢሆን ኖሮ ከእግዚአብሔር ጋር እንዲሆን የማይፈልገው ጠላት ዲያብሎስ እንኳን ይፈትነኝ ነበረ። ሳልፈተን መከራ ችግር ሳላ ይሄን ሁሉ ዓመት የኖርኩት ከእግዚአብሔር ብርቅ ነው። እግዚአብሔር አምላክ ይቅር እንዲለኝ ነው የማለቅሰው ብላ መለሰች። አይገርማችሁ? ቤቴ ሐዘን ጠፋ ብሎ የሚያለቅስ ሰው አለ። ቤቴ ችግር ጠፋ። ቤቴ መከራ አጠፋ ምቾት ብቻ ሆነ ብሎ የሚጨነቅ ሰው ይኖራል። እግዚአብሔርን አጥቼው እንዳይሆን ነው ጭንቀቷ። ለምን መከራ አልመጣም አይደለም፣ እግዚአብሔርን አጥቼው እንዳይሆን፣ እግዚአብሔር በህይወቴ ስለሌለ እንዳይሆን ፈተና ይጠፋልኝ። ለሴጣን የተመቸ ኑሮ መኖር ከሆነማ ሴጣን ለምን ይፈትነኛል? የራሱን ፕሮጀክት ለምን ያፈርሳል? ለእግዚአብሔር የሚመች ኑሮ ስኖር ከእግዚአብሔር ለየኝ ይፈትነኛል። ሀዘን መከራ አይጠፋው ከእግዚአብሔር ስለራቅኩ እንዳይሆን ብዬ ተጨንቄ ነው ማለት ነው ክርስቲያን የሚያስበው ከዚህ አንጻር ነው። እግዚአብሔርን ካለማጣት አንጻር፣ ከእግዚአብሔር ጋር ከመኖር አንጻር። ቅዱስ ጳውሎስ በፊልጵሶስ መልእክቱ ምዕራፍ ሁለት ቁጥር 12 ላይ በመፍራትና በመንቀጥቀጥ እለት እለት መዳናችሁን ፈጽሙ። ፍሩ፣ እየፈራችሁ የተንቀጠቀጣችሁ እለት እለት መዳናችሁን ፈጽሙ። መዳናችሁን ፈጽሙ ማለት ምን ማለት ነው? እግዚአብሔር አላዳነንም ማለት ነው እንዴ? ክርስቶስ አልሞተልንም ማለት ነው? አይደለም። ክርስቲያኖች ጌታችንማ ሞቶልናል። የጌታችንን የማዳኑን ሥራ ወደ ሕይወታችን አምጥቶ በእኛ ሕይወት ላይ እንዲፈጸም ማድረግ ግን የኛ ድርሻ ነው። በዛ በተሰጠን ጸጋ መመላለስ ግን የኛ ድርሻ ነው። ለምሳሌ አዲስ አበባ ውስጥ ትራንስፖርት ችግር ነው አይደል? በእርግጥ የዚህ አካባቢ ሰዎች ባለሀብት እንደሆናችሁ ሰምቻለሁ። ሁላችሁ መኪና አላችሁ። ግን መኪና ባይኖረን ብላችሁ አስቡ። ትራንስፖርት ችግር ነው፣ መከራ ነው። በቃ መንገድ ላይ መሰለፉ፣ ፀሐዩ ቡርግ፣ በጣም ችግር ነው እና በጣም በየቀኑ ስንቸገር ጎረቤታችን የሚኖር አንድ በጣም ባለጸጋ በጣም ሀብታም የሆነ ሰው እኛ እድሜ ልካችንን ብንሰራ መግዛትም አንችለውም፣ በጣም ውድ የሆነ መኪና ሰላሳ ሚሊዮን፣ አርባ ሚሊዮን የሚያወጣ መኪና ገዝቶ ሰጠንበት። እየሰማችሁኝ ነው? ይህ ሰው ይሄን ሰው ከትራንስፖርት እንግልት ከፀሐይ ከአዋራ ከዝናብ ላድ ነው እስቲ ልገላግለው ብሎ መኪና ገዝቶ ሰጠን። መኪናውን አምነን ተቀበልን። ይሄ ሰውዬ ክፉ ነገር አላሰበም፣ ስለሚወደ ስለራራ ይሰጠኝ ብለን አምነን ተቀበልን። ግን ችግሩ መንጃ ፈቃድ የለም። ስለዚህ መኪናውን እየነዳን ወደ ስራ ከመሄድ ይልቅ ከመኪናው ጋር ፎቶ እየተነሳን ፌስቡክ ላይ ምናምን ፖስት እናደርጋለን። በየቡናው በሄድንበት ቦታ ሁሉ በጣም ውድ መኪና አለኝ እያል እናወራለን። ግን መኪናውን አንነዳውም። አሁንም በታክሲ ነው የምንሄደው። አሁንም እንጋፋለን፣ አሁንም እንሰለፋለን። አሁን ሁለት ጥያቄ አለኝ። ይሄ ባለጸጋ እኔና እናንተን ከፀሐይ ከዝናብ አድኖናል ወይስ አላዳነን? መልሱልኝ እንጂ አድኖናል አይደለም። ለመዳን የሚያስፈልገን ነገር ሰጥቶናል። እኔና እናንተ ግን ከዚህ ፀሐይ ከዚህ ዝናብ ድነናል ወይስ አልዳንም? አልዳንም። አልዳን ሰውየው ሆኗል፣ እኛ ግን አልዳንም። ለምን? የተሰጠንን ጸጋ የተሰጠንን ስጦታ መጠቀም ስለአልቻልም ማለት መጠቀም ስለአልቻልም ማለት መኪናውን መኪና እንዴት እንደሚነዳ ተምሮ መንጃ ፈቃድ አውጥቶ ነዳጅ ሲያልቅ ነዳጅ ሞልቶ ጎማ ሲያልቅ ጎማ ቀይሮ ዘይት ሲበላሽ ዘይት ቀይሮ ሰርቪስ እያስደረጉ መንዳት የእኛ ድርሻ ክርስቶስ ውድ የሆነ እድሜ ልካችንን ብንሰራው ከአዳም ጀምሮ የነበሩ አባቶቻችን ነቢያት ለፍተው ለፍተው ሊቀ ካህናቱ መስዋዕት ሰውተው ሰውተው ሊያገኙት ሊያመጡት ያልቻሉትን የዘላለም ድኅነት የሚባል ስጦታ ውድ የሆነ ስጦታ ሰጥቶናል። አድኖናል ማለት ይሄ ነው። ይህን ስጦታ ተቀብለን የትራፊክ እያከበ- ትራፊክ ቁም ሲል ትቆማለ ንሳ አባት ቁም ሲል እየቆም ሂድ ሲል እየሄድክ ከህይወት ጽድቅ ሲጎድ ንሳ እየገባ ራስን ሰርቪስ እያስደረክማል ስጋው ደግሞ እየተቀበልክ በሚገባ ምግባር በእግዚአብሔር ስርዓት በቤተክርስቲያን ህግ እየተመላለስ መዳንን እስከ ፍጻሜ ማድረስ ያንተ ድርሻ ነው። የተሰጠን የእግዚአብሔርን ማዳን ተቀብለ ህይወት ካላፈራህበት ፍሬ ካላፈራበት ካልኖርክበት አልዳንክም። ያልዳንከው ግን ጌታ ስራ ላዳንህ አይደለም፣ አንተ የሚገባን ስራ ስራ አልሰራው። ሀሳብ ግልጽ ነው አደለም? ለዛ ነው ቅዱስ ጳውሎስ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ያሉ። ክርስቶስ አድኗችኋል፣ ያን የተሰጣችሁን የመዳን ጸጋ መፈጸሜ እናንተ ድርሻ ነው። እለት ዕለት እየፈራችሁ ክርስቲያኖች ያጣነው እኮ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር እኮ ነው ያጣኑ። በድለን የሚፈረድብን አይመስለንም። አጥፍተን የሚፈረድብን አይመስለንም። የምንሞት አይመስለንም። ሞተን ወደ ዘላለማዊ ቅጣት የምንገባ አይመስለንም። እግዚአብሔር ግን ይፈርዳል። እግዚአብሔር ግን ይቀጣል። ጽድቁ ፍርዱ ለዘላለም ጸንቶ የሚኖር ነው። መሀሪ እንደሆነ ሁሉ ፈራጅ ነው። ይቅርባይ እንደሆነ ሁሉ ጻድቅ ነው። እግዚአብሔር ይመለከታል። ሰው ያላየብንን ያያል ሰው ያልሰማብንን ይሰማል። ሰው ያላስተዋለውን ያስተውላል። እኛ ራሳችንን አዋርደን ራሳችንን ዝቅ አድርገን እንዲያድነን እንዲቤዠን ለሱ ማቅረብ ካልቻለን ሊምረን የወደደው አምላክ ሊፈርድብን ደግሞ ይገደዳል። ከመፍረድ ወደ ኋላ አይደለም። ለእያንዳንዱ እንደ ስራው የሚፈርደውን አይደል ያሉት ቀደም ይፈርዳል። እግዚአብሔር አምላክ የቆማችሁ መስሏችሁ እንዳትዘናቁ። እግዚአብሔር ይፈርዳል። እግዚአብሔር ያጠፋል። ያጠፋል ያድናልም ይገድላል እግዚአብሔር አለ ይህንን መዘንጋት አያስፈልግ ዘመኑ ዘመነ ምሕረት ነው ንስሓ የምንገባበት ጊዜ ተሰጥቶናል ንስሓ የምንገባበት እድል ተሰጥቶናል ንስሓ ካልገባን ግን ሟቾች ነን እነዚህ ህፃናት አይደሉም ለመቁረብ መሰለፍ ያለባቸው እኛ ኃጢአተኞቹ ነን እነሱ ማጻድቃን ናቸው ንጹሓን ናቸው ምን ያስቸግራቸው አረጃለሁ ነገ አለኝ እድሜ ሲገፋ ብለን እንዳንዘናጋ ነገ ያለው ሰው የለም ዛሬ ነው ወደ ክርስቶስ መቅረብ ያለብን ወደ ህይወት መምጣት ያለብን ዛሬ ነው ዛሬ በደከም ነው ልካም ልክ። ዛሬ በሰራ ነው ስራ ልክ። ዛሬ በለፋ ነው ልፋት ልክ። ነው ዋጋችን። ይህንን ህንጻ ለማቆም ምን ያክል ደክማችኋል? ምን ያክል ለፍታችኋል? ዛሬ የምትደክሙት ልካም፣ ዛሬ የምትለፉት ልፋት እኮ ነገ ከነጎዲያ ይሄ ህንጻ ሲመረቅ ይሄ ሁሉ ህዝብ ሳይሳቀቅ ማህሌት መቆም እንዲችል ነው አይደል? ማስቀደስ እንዲችል መቁረብ እንዲችል ነው። ያኔ ደስ ስትሰኙ ደስ የተሰኛችሁ ዛሬ ስለደከማችሁ፣ ዛሬ ስለለፋችሁ ነው። ዛሬ ካልሰራችሁ ነገ ደስ አትሰኙበት። ዛሬ በደከም ነው ዛሬ በደፋኑ ነው ነገ በዘላለማዊ ደስታ በሰማያዊ ደስታ ውስጥ መኖር የምንችለው ሐሳቤ ግልጽ ከሆነ ማለት ነው። እንፍራ እግዚአብሔር አምላክ የሚፈራ አምላክ ነው። አይለመድም። መቅደሱን አንልመደው፣ አውደ ምሕረቱን አንልመደው፣ አንደፋፈረው። እግዚአብሔር አምላክ የሚደፈር አምላክ አይደለም። ሁሌ ማለዳ አዲስ የሆነ አምላክ ነው። ፍሩት፣ የሚፈራ አምላክ ነው። እግዚአብሔር አምላክ ቅርብ የሆነውን ያክል የሚወደድ የሆነውን ያክል የሚፈራ አምላክ ነው። ቅዳሴያችን ሲጀምር ካህኑ አሃዱ ካለ በኋላ በዜማ የምንቀባበሉ ምስጋና መስጋና አለ አይደል? መዝሙር 116ን ካህኑና ምእመናን እንቀባበላለን? ሰብህዎ ኩልክሙ አሕዛብ ይላል ካህኑ አይደል? አሕዛብ ሁላችሁ እግዚአብሔርን አመስግኑ ሲል ወይ ሰብህ ሁሉም ሕዝብም ሁሉ ያመሰግኑታል ብለን እንመልሳለን። ከዛን ካህኑ ይቀጥላል። ለምን አሕዛብ እንደሚያመሰግኑት ያመሰግኑት ሲናገር እስመ ጸንዐት ምሕረቱ በእኛ ላይ ጸንታለችና አመስግኑት ይላል። እኛ እንቀበልና ጽድቁ ስለ እግዚአብሔር ይሄዱና ለዓለም የእግዚአብሔር ጽድቁ ፍርዱም ለዓለም ለዘላለም ጸንታ ትኖራለች ብለን እንመልሳለን። ፈራጅነቱ ጸንታ ትኖራለች የመሐሪነቱን ያክል ማለት። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። በእንግድነታችሁ ዘመን በፍርሃት ኑሩ። በመፍራትና በመንቀጥቀጥ መዳናችሁ ፈጽሙ። የመጽሐፍ ቅዱስ ትምህርት ነው። ስለነበረን ጊዜ ሉል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆይ።